ጤና ይስጥልኝ፣ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በብሩህ ተስፋ ፕሮግራማችን እንግዲህ የተለያዩ እንግዶችን በተለያየ ርዕሰ ጉዳይ ይዘን እየመጣን የምናወያይበት ሰዓታችን ነው። በዛሬው ፕሮግራማችን ደግሞ አለም አቀፍ የመስማት የተሳናቸው ሳምንት በመስከረም ወር መጨረሻ መከበሩ ይታወሳል። በዚህም ጉዳይ ላይ እየተወያየን አብረውን ቆይታ እንዲያደርጉ የአዲስ አበባ ዩኒቨርሲቲ መምህር ናቸው፣ የኢትዮጵያ ምልክት ቋንቋና መስማት የተሳናቸው ባህል ዘርፍ አስተማሪ ናቸው፣ የልዩ ፍላጎት ባለሙያም ናቸው፣ ዶክተር አንዳርጋቸው ተደነቀ ከእሳቸው ጋር አብሬ የምቆይ ይሆናል። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አመሰግናለሁ፣ ስለ ጋብዛችሁ በጣም አመሰግናለሁ። እንግዲህ አለም አቀፍ የመስማት የተሳናቸው ሳምንት ተከብሯልና በእኛ ሀገር ደግሞ አሁን ጥቅምት ቢገባም ተከብሮ አልፏልና እስቲ እንዴት ነበር መጀመሪያ፣ ወደ ጥያቄዎች ከመግባቴ በፊት እንዴት እንደነበር የተወሰኑ ነገሮች ምትነግሪን? በጣም አመሰግናለሁ። እንደምታውቂው የመስማት ሳናቸው ሳምንት ሁልጊዜ መስከረም መጨረሻው ሳምንት በተለያዩ ፕሮግራሞች ይከበራል። የመስማሳናቸው ፌዴሬሽን የአለም መስማሳናቸው ፌዴሬሽን በአመት በአመት ለመስማሳናቸው በተለያዩ ጉዳዮች ያከብራል እና በዚህ አመት ደግሞ ዋነኛ ትኩረቱን አድርጎ ምልክት ቋንቋ ላይ ትኩረት ያደረገ ሞቶ ይዞ እየሰራ ይገኛል። ያለ ምልክት ቋንቋ መብቶች የመስማት የተሳናቸው የሰብአዊ መብቶች ሊከበሩ አይችሉም በሚል መሪ ቃል ነው የሚከበረው በዚህ አመት ማለት ነው። በአብዛኛው እንግዲህ እንደምታውቂው መስከረም ወር ብዙ ሂደቶች ያሉበት ነው። በኢትዮጵያም ያንኑ ጠብቀን ባይሆንም እየተከበረ ይገኛል። ዋናው ዓላማ ምንድን ነው ካልን የመስማት ተሳናቸው ያላቸውን መብቶች ለሌሎች ህብረተሰቦች ግንዛቤ መፍጠር አሁን እስኪ የመስከረም ወር መጨረሻ አንዱ ሳምንት ነው የሚከበረው። ይሄ አንዱ ሳምንት የራሱ የሆነ ትርጓሜ ያለው ወይስ ዝም ብሎ የመስማት የተሳናቸው ሳምንት በማለት የግንዛቤ ማስጨበጫ ፕሮግራም ሆኖ ነው የሚያልፈው ወይስ ትርጓሜ ያላቸው? በጣም ጥሩ። በአብዛኛው ከሰኞ ይጀምራል። መስከረም ወር መጨረሻው ከሰኞ ይጀምራል እና የመጀመሪያው ሰኞ የሚከበረው የመስማት ሳናቸው ማህበረሰቦች ይመራሉ በሚል ነው። ምክንያቱም እንደሚታወቀው አሁን በልዩ ፍላጎት ይሁን በአካል ጉዳተኞች ዘርፍ የሚታየው ምንድን ነው፣ ያለ እኛ ተሳትፎ ማንኛውም እድገት ሊሟላ አይችልም። ስለዚህ መስማት ሳናቸው ደግሞ በመሪነት መምጣት አለ። ስለዚህ በመሪነት እንዲመጡ ደግሞ ሌላው ማህበረሰብ ማመን አለበት መስማት የተሳናቸው ይመራሉ የሚለው ስለዚህ ይህንን ትኩረት ለመስጠት ግንዛቤ ለማስፋት የመጀመሪያው ሰኞ መስማት የተሳናቸው ማህበረሰብ ይመራሉ ይላል ሁለተኛው ቀን ደግሞ ማክሰኞ ነው ስለዚህ ማክሰኞ የምልክት ቋንቋ ቀን ነው ከሳምንቱ ውስጥ ማክሰኞ የምልክት ቋንቋ ቀን ይባላል ይሄኛው በዚህ ዓመት ትኩረት ያደረገበት ምንድን ነው? ያለ ምልክት ቋንቋ መብቶች የሰብአዊ መብቶች ሊከበሩ አይችሉም በሚል ነው። ይሄ ትልቅ ነገር። ምክንያቱም በሌሎች እንግዲህ ሰዎች ሲወለዱ ጀምሮ የሚሰጧቸው መብቶች አሉ። እነዚህ መብቶች ናቸው የሰብአዊ መብቶች የሚባሉት። መስማት ለተሳናቸው ግን ምልክት ቋንቋ አንዱ የሰብአዊ መብት ነው። ሌሎች የሚሰሙ ሰዎችን ካየን ቋንቋ እንደ ሰብአዊ መብት አይቆጠርም። መስማሳ ናቸው ግን በምልክት ቋንቋ ነው ሁሉንም አገልግሎቶች ሊያገኙ የሚችሉት። መማር፣ ጤና፣ ሁሉም አገልግሎት ከምልክት ቋንቋ ጋር የተያዘ ነው። ስለዚህም ምልክት ቋንቋ የሰብአዊ መብቶቻቸው ናቸው ማለት ነው። ከዛ ሶስተኛው ቀን ሮብ ትኩረት የሚያደርገው ትምህርት ላይ ነው። እንግዲህ በፊት እንደሚታወቀው ትምህርት በመጀመሪያ ቋንቋ መሰጠት አለበት የሚል አንዱ መርህ ነው። ግን መስማት የተሳናቸው የምልክት ቋንቋ የመጀመሪያ ቋንቋቸው ነው፣ በዛ የመማር መብት አላቸው ግን ያ ማለት ሌሎች ቋንቋ መማር የለባቸውም ማለት አይደለም። ስለዚህ ሮብ ሶስተኛው ቀን የሚያተኩረው ምንድን ነው? ብዙ ቋንቋ የመማር መብት ላይ ትኩረት የሚያደርግ ነው። ይሄኛው ጥቅሙ ምልክት ቋንቋን የበለጠ ትኩረት እንዲሰጠው ያደርጋል። ምክንያቱም ሌላ ቋንቋ ለመማር ምን ያስፈልጋል? የመጀመሪያ ቋንቋ ላይ ጥሩ መሆን ያስፈልጋል። መስማት የተሳናቸው የመጀመሪያ ቋንቋቸውን ምልክት ቋንቋን ካስተማርናቸው ሌሎች ቋንቋዎች የመማር እድል ያገኛሉ ማለት ነው። አራተኛው ቀን ሐሙስ ትኩረት የሚያደርገው የአደጋ ጊዜ ነው። እንደምታውቂው በአደጋ ጊዜ መስማት የተሳናቸው ሁልጊዜ መረጃ አይደርሳቸውም። ስለዚህ መረጃ ካልደረሳቸውም ማለት ደግሞ ለመጎዳት ቅርብ ናቸው። የተባበሩት መንግስታት የአካል ጉዳተኞች መብት ስምምነት ላይ አንቀጽ 11 ትኩረት የሚያደርገው የአደጋ ጊዜ ነው። በዛ ጊዜ ለመስማት ሳናቸው በምልክት ቋንቋ መረጃ መሰጠት አለበት የሚል አስቀምጧል። ስለዚህ አራተኛው ቀንም ትኩረት የሚያደርገው ለመስማት ሳናቸው በአደጋ ጊዜ መረጃ መሰጠት አለበት የሚል ነው። አምስተኛው ቀን አርብ፣ አርብ ማለት ነው። አምስተኛው ቀን ላይ ደግሞ ትኩረት ያደረገው ለምልክት ቋንቋ ህጋዊ እውቅና መስጠት ላይ ነው። እንደሚታወቀው እንግዲህ ምልክት ቋንቋ በተለያዩ ቦታዎች አገልግሎት እየሰጠ ነው። ለምሳሌ ይህ አሁን እኔና እንቺ እየተጠቀምን ያለ ነው ምልክት ቋንቋ ነው። ስለዚህ ምልክት ቋንቋን በተለያዩ ቦታዎች በመጠቀማችን ብዙ ሰዎች እውቅና ያገኘ ይመስላቸዋል። አዎ በማህበረሰቡ ውስጥ እውቅና አግኝተዋል። ምክንያቱም በሚዲያ እየተጠቀምንበት ነው፣ ለማስተማሪያ እየተጠቀምንበት ነው። በዛ ምክንያት ማህበረሰቡ ግንዛቤ አለው። ይሄ ማለት ግን ህጋዊ እውቅና ተሰጥቶታል ማለት አይደለም። የተባበሩት መንግስታት የአካል ጉዳተኞች መብት ስምምነት አንቀጽ 21 ላይ ያስቀምጣል። ለሀገራት የብሔራዊ ምልክት ቋንቋዎች ህጋዊ የሆነ እውቅና መሰጠት አለበት ብሎ አስቀምጧል። ስለዚህ በዛ መሰረት እውቅና እንዲሰጠው የሚሞገትበት ቀን ነው ማለት ነው። አምስተኛው ቀን። ስድስተኛው ቀን ቅዳሜ አገልግሎት ነው፣ የተለያዩ አገልግሎቶችን ለመስማት የተሳናቸው መስጠት ነው። ጤና፣ ትምህርት፣ ሌሎችም አገልግሎቶች። የመጨረሻው ቀን ሰባተኛው ቀን ትኩረት የሚያደርገው እነዚህን ሁሉ በአንድ ላይ በማድረግ ለወደፊት ምን ማድረግ አለብን ነው። ስለዚህ እነዚህ ሰባቱም ቀናት የተለያዩ ጉዳዮች ላይ መነሻ እያደረጉ ለህብረተሰቡ ግንዛቤ የሚሰጡበት ናቸው ማለት ነው። እሺ አሁን እነዚህ የዘረዘርካቸው ዶክተር ለአንድ አመት የሚያገለግሉ ህግጋቶች ናቸው ወይስ በሚቀጥለው ደግሞ ሲከበር ሌላ ሀያ ሀያ ስድስት ላይ ማለት ነው ሲከበር ደግሞ አዲስ የመስማት የተሳናቸው ሳምንት ሲሆን አዲስ ህግጋቶች የሚወጡበት ጊዜ አለ ማለት ነው? በጣም ጥሩ ነው። በአብዛኛው የሚደረገው ምንድ ነው፣ በአመት በአመት ለመስማት ሳናቸው ሳምንት የሚሆኑ መሪ ቃሎች ይዘጋጃሉ እና ይሄ በዚህ ዓመት የምንጠቀመው እስከሚቀጥለው ዓመት እስከሚደርስ ድረስ ያለ ስለሆነ ይህንን እንደ አድቮኬሲ እየተጠቀምንበት የምንቆይ ይሆናል ማለት ነው። ሁለት ሺ ሀያ ስድስት ላይ ደግሞ እንደገና ሌላ አዲስ መሪ ቃል አዲስ እያንዳንዱ ቀን ደግሞ አዲስ መሪ ይዘጋጅላታል ማለት ነው። እንግዲህ ቀደም ሲል ምን እንዳስተዋወኩት የመስማት የተሳናቸው የኢትዮጵያ ምልክት ቋንቋና የመስማት የተሳናቸው ባህል ዘርፍ መምህር እንደሆን ተናግሬ ያለሁኝ ዶክተርና መስማት የተሳናቸው ባህል አላቸው ወይ የሚል ብዙ ጥያቄ ያስነሳል። ስለሱ እስቲ መልስ ስጠን። በጣም ጥሩ። አንዱ ብዙ ጊዜ ትኩረት የሚሰጥበት የመስማት የተሳናቸው ባህል ነው በእኛ ክፍል ማለት ነው። ምክንያቱም ምንድን ነው መስማት ሳናቸው ከሌሎች የሚሰሙ ህብረተሰቦች የተለየ ራሳቸውን የሚገልጹበት መንገድ ስላለ ነው። ብዙ ነገሮችን ማንሳት እንችላለን። አንደኛው እንግዲህ ብዙ ጊዜ ባህል የሚገለጽባቸው ብዙ መንገዶች አሉ። አንዱ ለምሳሌ ቋንቋ ነው። ቋንቋ የባህል መገለጫ ነው። መስማሳ ናቸው የራሳቸው የሆነ ቋንቋ አላቸው። ሌላው መስማሳናቸው የራሳቸው የሆነ ራሳቸውን የሚገልጹበት ሌሎች መንገዶች አላቸው። ለምሳሌ ብንወስድ መስማሳ ናቸው ሌሎች ሰዎችን በሚተዋወቁበት ጊዜ የሚያደርጉትና የሚሰሙ ሰዎች ሌሎች ሰዎችን ሲተዋወቁ የሚያደርጉት ልዩ ነው። ምክንያቱም መስማሳናቸው መረጃ የሚደርሳቸው በምንድን ነው ካልን እዛው ፊት ለፊት በማግኘት ብቻ ነው። ስለዚህ ምናልባት በሌሎች ማህበረሰቦች የማይደረጉ ግን መስማት ሳናቸው ግን የሚያደርጓቸው አሉ። ለምሳሌ መስማት ሳነው ሰው መንገድ ላይ አንድ ሰው ምልክት ቋንቋ እየተጠቀመ ቢያገኝ የመጀመሪያ ጥያቄው ምንድን ነው? መስማት ሳነነ ብሎ ይጠይቋል። ይሄ ምናልባት በሌሎች ሰዎች የማይደረግ ነው። እሱ ብቻ አይደለም። ከዛ ቀጥሎ ተጨማሪ ብዙ ጥያቄዎች ይጠይቃል። አግብተሃል ወይ ወልደሃል ወይ ተምርሃል ወይ ብዙ ጥያቄዎች አሉ። መረጃ የሚያገኙበት መንገድ አንዱ ምንድን ነው ካልን መጠየቅ ብቻ ነው። ይሄ በሌሎች ባህሎች የማይታዩ መስማት የተሳናቸው ብቻ የሚያደርጓቸው ናቸው። ሌሎች ለምሳሌ መስማት የተሳነው አንዱ ለምሳሌ አገልግሎት በምልክት ቋንቋ መቅረብ አለበት፣ ወይም ደግሞ የአደጋ ጊዜ መስማት ለተሳናቸው መልእክት መስማት ለተሳናቸው በሚመች መንገድ መዘጋጀት አለበት የሚባለው ከዚሁ ከባህላቸው ጋር የተያያዘ ነው። ለምሳሌ በድምፅ መልእክት ቢተላለፍ መስማት የተሳናቸው አይሰሙም። ስለዚህ ምን ማድረግ አለብን? በሚታይ መንገድ መልእክት ማስተላለፍ አለብን ማለት ነው። ይህም አንዱ የባህሉ መገለጫ እና ብዙ ነገሮችን ማንሳት እንችላለን። ግን መስማት የተሳናቸው ናቸው የሚያደርጓቸው ሌሎች የሚሰሙ ማህበረሰብ ውስጥ የማይደረጉ ብዙ ነገሮች አሉ። እኛ እንግዲህ ብዙ ጊዜ ብዙ ጊዜ ባህል ሲባል ሰዎች የሚያስቡት አለባበስ፣ አመጋገብ ነው። ግን ባህል ማለት የአንድ ማህበረሰብ የአናኗር ዘዴ ነው። መስማት ሳናቸው ደግሞ በተለየ መንገድ ይኖራሉ። ያ ባህላቸው ነው። ያንን ባህል ነው እንግዲህ የመስማት ሳናቸው ባህል የምንለው እኛ። ይህን ግን የመስማት የተሳናቸውን ባህል ለማሳወቅ ብዙ ተሰርቷል። ትክክል ነው፣ በደንብ አልተሰራም። ምክንያቱም እንግዲህ መስማት ሳናቸው ብዙ ጥያቄዎች አሏቸው። ስለዚህ ጥያቄዎቻቸው ስለበዙ ትኩረታቸው ወደ ተለያየ አቅጣጫ ስለሆነ ይህን የመስማሳናቸው ባህልን በማስተዋወቅ ደረጃ ያለው ሙከራ በጣም ትንሽ ነው። የአዲስ አበባ ዩኒቨርሲቲ የመስማሳናቸው ባህል እና የኢትዮጵያ ምልክት ቋንቋን ያጠናል፣ ትምህርትም ያስተምራል። ግን በቂ አይደለም። በብዙ ለምሳሌ በሚዲያ በትምህርት ቤቶች፣ በሕክምና ቦታዎች፣ በተለያዩ ቦታዎች፣ በፍርድ ቤቶች መስማሳናቸው የተለየ ባህል እንዳላቸው ማሳወቅ አስፈላጊ ነው። ይሄ ደግሞ የተለያዩ አገልግሎቶቻቸውን ለመስማሳናቸው በሚመች መንገድ ለማዘጋጀት ይጠቅማል እና እዛ ላይ በደንብ አልተሰራም። እንግዲህ ለወደፊት በደንብ መሰራትና አድቮኬት ሊደረግበት ያስፈልጋል የሚል እምነት አለኝ። እንግዲህ መልካም ያው የመስማት የተሳናቸው ሳምንት ሲከበር መስማት የተሳናቸውን ስናስብ ቋንቋውን ማሰብ ያስፈልጋል፣ ባህላቸውን ማሰብ ያስፈልጋል፣ አጠቃላይ ስለ እነሱ ዙሪያ ማወቅና ማስገንዘብ ያስፈልጋል ከሚል አንጻር ነው ጥያቄውን ያነሳሁት። ትክክል ትክክል ነው። እንደ አንድ ተቋምም ደግሞ አዲስ አበባ ዩኒቨርሲቲ ትልቁን ፈርቀዳጅ ነው አይደል እንዴ ምልክት ቋንቋን ያስተማረበት መስማት የተሳናቸው ተማሪዎችን ከክፍለ ሀገር በመቀበል ትምህርት የጀመረበት ትልቅ ተቋም ነው ማለት ቋንቋውን ከሚዲያው እንዲሆም በጣም በበለጠ በደንብ ያስተዋውቀው እሱ ነው ብዬ አስባለሁ። የኔም ተምሬ ስለመጣው ትክክል ነው። እንግዲህ ለወደፊት አሁን ምናልባት የሞከርናቸው ነገሮች አሉ፣ ግን የሞከርናቸው ነገሮች በቂ አይደሉም ለማለት ነው እንጂ ምንም አልተሰራም ለማለትም አይደለም። የመስማት የተሳናቸው ማህበረሰብም ደግሞ ሁል ጊዜ መስማት የተሳናው የተለየ ባህል እንዳለው ሁል ጊዜ ያነሳሉ፣ ግን በቂ አይደለም። የመቶ ሀያ ሚሊዮን በላይ ላላት የኢትዮጵያ ሕዝብ ተደራሽ ነው ወይ ካልን፣ ተደራሽነቱ በጣም ዝቅተኛ ነው። ስለዚህ በዛ ምክንያት በቂ አይደለም ለማለት እንጂ እንደው ምንም አልተሰራም ለማለት አይደለም። አሁን ግን እንደ በፊቱ ብዙ ተማሪዎች ይመጣሉ። እንግዲህ አሁን ለውጦች አሉ እንደሚታወቀው በሀገር አቀፍ ደረጃ ወደ ከፍተኛ ትምህርት የሚገቡ ተማሪዎች ቁጥር በጣም ዝቅተኛ ነው። በዚህ ውስጥ ደግሞ በአብዛኛው ምልክት ቋንቋን ፈልገው ወደ አዲስ አበባ ዩኒቨርሲቲ የሚመጡት አብዛኞቹ ደግሞ መስማት የተሳናቸው ናቸው። ምክንያቱም ምንድን ነው ካልን የመስማት የተሳናቸው ባህል ላይ ማስተማሪያ ቋንቋችን ራሱ ምልክት ቋንቋ ስለሆነ ለመስማሳናቸው በጣም ምቹ ነው። በዛ ምክንያት ብዙ መስማሳናቸው ፈልገው የኢትዮጵያ ምልክት ቋንቋና የመስማሳናቸው ባህልን ለማጥናት ይመጡ ነበር። አሁን ግን ወደ ዩኒቨርሲቲ የሚገቡ የመስማሳናቸው ቁጥር በጣም ዝቅተኛ ነው። ስለዚህ ሌሎች መንገዶችን መፈለግ እንዳለብን ተረድተናል። ግን መስማሳናቸውም ግን ከታች ጀምሮ እንዲበቁ ማድረግም ደግሞ የሁሉም ኃላፊነት ነው። እንግዲ አዲስ አበባ ዩኒቨርሲቲ በምልክት ቋንቋ ላይ ምርምር በማድረግ ምልክት ቋንቋ እውቅና እንዲሰጠው ምልክት ቋንቋ እንደ ቋንቋ እንዲቆጠር እየሰራ ነው ያለው። ይሄ ምናልባት አንዱ አስተዋጽኦ ሊሆን ይችላል። ግን ለወደፊቱ ግን መስማሳ ናቸውን በማብቃት ወደ ዩኒቨርሲቲ እንዲመጡ ለማድረግ ደግሞ ሌሎች ስራዎችን መስራት እንደሚያስፈልግ አይተናል። አሁንም የጀመርናቸው ስራዎች አሉ። ወደፊት እንግዲህ ምናልባት በተመሳሳይ ስንገናኝ ደግሞ አዲስ ነገር ይዘን መጥተናል ብለን እናስተዋውቃለን። ው መሰራትም አለበት ምክንያቱም ዲፓርትመንቱን አደጋ ላይ የሚጥል ሊሆን ይችላል። ስለዚህ ከስር ጀምሮ የሁሉም ሰው ኃላፊነት መሆኑ ልክ ነው። እስቲ የኢትዮጵያ ምልክት ቋንቋ መሰረታችን የት ነው? በጣም ጥሩ። እንግዲህ ብዙ ሰዎች ምልክት ቋንቋ ሲባል እንደ ዝም ብሎ እንቅስቃሴ ብቻ ይመስላቸዋል። እንግዲህ መስማትሰናቸው ሲወለዱ ጀምሮ መስማትሰናቸው በተለይ የሚጠቀሙበት ቋንቋቸው ነው። ይሄ ቋንቋ ደግሞ ከማንኛውም የንግግር ቋንቋ የተወሰደ አይደለም ራሱን ችሎ የሚቆም የራሱ ስርዓት ያለው በራሱ መንገድ የሚገልጽ ሌሎች ቋንቋዎች ላይ የማይታዩ ባህሪያት ያለው ቋንቋ ነው። እንግዲህ ብዙ ጊዜ ለመስማሳናቸው ቋንቋው ራሳቸው የሚጠቀሙበት ራሳቸው በተፈጥሮ ያገኙት እንጂ በማንኛውም ሰው ፈጥሮ ለመስማሳናቸው ያስተማራቸው አይደለም። ራሳቸው ለምሳሌ በንግግር ቋንቋ ይሄንን ጠረጴዛ እንለዋለን። ጠረጴዛ ማን አለው ቢባል ምንም መነሻ የለንም። ተመሳሳይ ነው። የመስማሳናቸው የሚጠቀሙበት ቋንቋን ተመሳሳይ ነው። በራሱ የቆመ በተፈጥሮ ያለን። በእርግጥ የምልክት ቋንቋ አንድ ባህሪ አለ አብዛኞቹ የንግግር ቋንቋው የሌላቸው ለምሳሌ የንግግር ቋንቋ ላይ አሁን ይሄ ጠረጴዛ የተባለው ለምንድን ነው ቢባል በዘፈቀደ የተሰራ ነው። ግን ምልክት ቋንቋ ግን ሁለት ባህሪያት አለው። በዘፈቀደ የሚሰራ አለው እንደገና ደግሞ ተመሳሳይነት ወይም አርቢትራሪ እንለዋለን። ከነገሩ ጋር የሚመሳሰል አድርጎም መስራት ይቻላል። ሁለቱንም ባህሪ ያለው ነው ይሄ። በዚህ ምክንያት ምልክት ቋንቋ ከሌሎች ቋንቋዎች ለየት ያደርገዋል። አፈጣጠሩም ሰዎች ቁጭ ብለው ቢሮ የሚፈጥሩት አይደለም። አሁን ብዙ ሰዎች ቋንቋ ከኢትዮጵያ ምልክት ቋንቋ ጋር በተያያዘ ልዩነቶች ሊኖሩ ይችላሉ። ይሄ ደግሞ ተፈጥሯዊ ነው። ለምሳሌ ሰሜን ያሉ መስማት የተሳናቸው የሚጠቀሙበት ምልክት የተወሰኑ ልዩነቶች ሊኖሩ ይችላል። ደቡብ ያሉም ተመሳሳይ በምስራቅም በምዕራብም ተመሳሳይ ትንሽ ልዩነቶች ሊኖሩ ይችላሉ፣ ግን አብሮ የሚያግባባ ሁሉም አንዱ ሲጠቀም ሌላው ኮሚኒኬት ሊያደርግ የሚችልበት መንገድ ያለው እንጂ እንደው ከፍተኛ ልዩነት ያለውና የተለየ ስያሜ ሊሰጠው የሚችል አይደለም። ይህን ብዙዎች መገንዘብ አለባቸው። ይሄ ደግሞ የሚመጣው ከመስማሳናቸው ከራሳቸው አይደለም። ባለሙያዎች ለመስማሳናቸው ካላቸው ቅርበት መስማሳናቸውን ይጠቅማል በሚል ያደረጉት ሊሆን ይችላል ብዬ ገምታለሁ። ግን የምልክት ቋንቋ እድገት የሚመጣው ግን ራሱን በመመርመር ሁኔታውን በማጥናት ያንን ተጨማሪ ባህሪያቶችን በማየት ለዛ እንዲያድግ ማድረግ እንጂ የተለያየ ስያሜ መስጠት ለምልክት ቋንቋ እድገት አይጠቅምም። ስለዚህ ተፈጥሯዊ እንጂ ሰዎች የሚፈጥሩት አይደለም። ይሄ ግንዛቤ መፍጠር አስፈላጊ ነ። ብዙ ጊዜ ግን በተለምዶ ይሁን ባላቅም የምልክት ቋንቋ መሰረቱን ያደረገው ከአሜሪካን ምልክት ቋንቋ ነው ይባላልና የእውነት የእኛ አሁን ምልክት ቋንቋ ከአሜሪካ ጋር ተመሳሳይ ነው ማለት አሜሪካ ሚደ ተጠቅሞ ስለመጣ ብዬ ነው። በጣም ጥሩ። እንደሚታወቀው የምልክት ቋንቋ እድገት ያገኘው መቼ ነው ካልን ትምህርት ቤቶች የምልክት ቋንቋ በሚጠቀሙበት ጊዜ ነው። ስለዚህ በመጀመሪያ ትምህርትን ለመስማት ሳናቸው የጀመሩት የአሜሪካ ሚስዮናውያን ናቸው። ስለዚህ ከአሜሪካ የመጡት ሚስዮንያን ሲመጡ የራሳቸውን ምልክት ቋንቋ ይዘው መጥተው ነበር። ግን በዛ ጊዜ ደግሞ በተመሳሳይ ጊዜ ደግሞ ከኖርዌይ ከፊንላንድ ደግሞ የመጡ ደግሞ ሚስዮንያን ተመሳሳይ ትምህርት ቤት ከፍተው ነበር። እነሱ ደግሞ የከፈቱበት የራሳቸውን ምልክት ቋንቋ ይዘው መጥተዋል እና በጊዜው በዛ ጊዜ የአሜሪካ ሚስዮንያን የሚያስተምሯቸው መስማሳናቸው በአብዛኛው የሚጠቀሙት የነበረው ሚስዮንያኑ ያስተማሯቸውን ምልክት ነበር። ከዛ ቀጥሎ የኖርዌጂያኖቹም ደግሞ ሲመጣ የተቀላቀለ ሆነ። በኋላ የመስማሳናቸው ራሳቸው ምልክት ቋንቋቸውን መሰነድ ሲፈልጉ አብዛኛው ከየት ገባ? ከአሜሪካ ምልክት ቋንቋ ይሄ ደግሞ በአብዛኛው በቋንቋ ባህሪ የተለመደ ነው፣ መዋስ የተለመደ ነው። ከዚህ በፊት በተደረጉ ጥናቶች እስከ ሰማንያ በመቶ የሚሆን የሌክሲካል እንግዲህ ሌክሲካል የምንለው ትንሽ ቴክኒካል ነው። ተርሞ ምን ማለት ነው? ለምሳሌ እጅ ቅርጽ አለ አለ እጅ ቅርጽ አንዱ ክፍል ነው፣ ለምልክት አንዱ ክፍል ነው። ስለዚህ እጅ ቅርጽ መመሳሰል ለምሳሌ ሊኖረው ይችላል። ለምሳሌ አባት፣ እናት እንላለን። በአሜሪካ በአሜሪካ ምልክት ቋንቋም ተመሳሳይ ነው። ፋዘር፣ ማዘር፣ ተመሳሳይ የእጅ የእጅ ቅርጽ ተመሳሳይ፣ ምልክቱ የሚሰራበት ቦታ ተመሳሳይ፣ እንቅስቃሴ ተመሳሳይ፣ የመዳፍ አቅጣጫ ይዟል ማለት ነው። ይሄንን ነው ተመሳሳይነት አለው የሚባለው እንጂ ምልክት ቋንቋው እያደገ የመጣው የራሳችን ነው ማለት፣ ምልክት ቋንቋው እያደገ የመጣው የራሱን ነው። እንግዲህ ከዚህ በፊት ለምልክት ቋንቋ የነበረው ግንዛቤ ዝቅተኛ ስለነበረ ብዙዎች በጣት ፊደል የተመሰረተ ምልክት ይጠቀሙ ነበር። ለምሳሌ በአሜሪካ ምልክት ቋንቋ ወተር፣ በኢትዮጵያ ምልክት ቋንቋ ደግሞ ውሃ ይሄ አይነት ወደ ሌሎች የኢትዮጵያ ቋንቋዎች ስናመጣው ችግር አለው። ምክንያቱም ጣት ፊደል መሆኑ ማለት ነው። ግን የጣት ፊደል ሳይሆን የእጅ ቅርጽ መሆኑ ቀላል ያደርገዋል። ለምሳሌ ውሃ፣ ይሄ አዲሱ የኢትዮጵያ ምልክት ቋንቋ መዝገበ ቃላት ውስጥ ያለው ውሃ ይሄ አርቢትራሪ ነው። ከነገሩ ጋር ተመሳሳይነት አለው ግን ከአማርኛም ከጉራግኛም ከኦሮምኛም ከማንኛውም የኢትዮጵያ ቋንቋዎች ከንግግር ቋንቋዎች ጋር ግንኙነት የለውም። ይህንን ወ የሚለውን ግን የጣት ፊደል የምንጠቀም ከሆነ ብዙ ሰዎች ይሄማ አማርኛ ይመስላል የሚል ግንዛቤ የተሳሳተ ግንዛቤ እንዲፈጥሩ ያደርጋቸዋል። እነዛን ሂደት እየተረዳን ስንመጣ የእጅ ቅርጾችን መጠቀም የጣት ፊደሎችን ማስወገድ፣ እንግዲህ ሙሉ ለሙሉ ማስወገድ አይቻልም። በአሜሪካ ምልክት ቋንቋም ስናይ ብዙ በጣት ፊደል የሚጀምሩ ብዙ ምልክቶች አሉ። ስለዚህ ይሄ ደግሞ የምልክት ቋንቋ ባህሪ ነው። ግን ቀስ በቀስ እያደገ ሲመጣ እየቀነስን እየቀነስን መሄድ እንችላለን። አይ መልካም ለእኔም ራሱ ትልቅ ግንዛቤ ነው የወሰድኩት። እንደ አለም አቀፍ ብቻ ሳይሆን ደግሞ እንደ ሀገርም እዚሁ ኢትዮጵያ ውስጥም አሁን ኦሳና ኦሳና የሚጠቀሙት ምልክት ቋንቋና መቀሌ አዲግራት ያለው ምልክት ቋንቋ የተለያየ ነው። ትንሽ ትንሽ ሊፕሬዲንጉ ብቻ ሳይሆን አንዳንዴ አንዳንዱ ቃላት ራሱ የተለያየ የሚሆኑበት አለ እዛው አካባቢ የሚጠቀሙበት የባህል ልምድን የመውሰድ ሁኔታ አለ እና በእርግጥ ልክ ነው ከመወራረስ ጋርም የሁሉም ቋንቋ ተመሳሳይ ነው። እስቲ በመጨረሻም ደግሞ እንግዲህ መልእክት አስተላልፈን የምንለያይ ነው የሚሆነው። ማለት የምትፈልገው ነገር ካለ ቀሬ የምትለው ሀሳብ ካለ ዶክተር ከአንተ እንስማ። ወደፊት ምንድን ነው መሰራት ያለበት በተለይ በዴፍ ዊክ ላይ ምንድን ነው ጥለን ማለፍ ያለብን? ቀደም ሲል የሰጣቸው መልእክቶችስ ምን ያክል በትኩረት ይሰሩበታል የሚለው ላይ በጣም አመሰግናለሁ እንግዲህ የመስማት የተሳናቸው ሳምንት በሚከበርበት ጊዜ ዋነኛ ዓላማ አድርጎ የሚነሳው በመስማት የተሳናቸው ያላቸውን መብቶች ለሌሎች ግንዛቤ መፍጠር ነው። ስለዚህ የዚህ ዓመት መሪ ቃል ደግሞ ያለ ምልክት ቋንቋ መብቶች ሌሎች የሰብአዊ መብቶች ሊከበሩ አይችሉም የሚል ነው። ስለዚህ ይህንን አመቱን ሙሉ በዚህ አድቮኬት ማድረግ አስፈልጋል። ከዛ ተጨማሪ ደግሞ ከሳምንቱ ውስጥ አንዱ ትኩረት የሚያደርገው ለብሔራዊ ምልክት ቋንቋ ህጋዊ እውቅና መሰጠት አለበት የሚል ነው። ስለዚህ መስማሳናቸው ከመስማሳናቸው ጋር አብረው የሚሰሩ ድርጅቶች ሁሉም ይህንን አድቮኬት ማድረግ አለባቸው ለምልክት ቋንቋ ህጋዊ እውቅና መሰጠት አለበት ብሎ መሞገት ያስፈልጋል። ለምን ያስፈልጋል? አገልግሎቶችን ለማግኘት ህጋዊ እውቅና ካላገኘ ሰዎች በበጎ ፈቃድ የሚሰሩት እንጂ አስገዳጅ አይሆንም። ስለዚህ ህጋዊ እውቅና ማግኘቱ የራሱ ጥቅም አለው። ትምህርት፣ ጤና፣ ፍትህ የተለያዩ አገልግሎቶችን በምልክት ቋንቋ እንዲደርሳቸው ለማድረግ ህጋዊ እውቅና ማግኘቱ አስፈላጊ ነው። ስለዚህ በዚህ ለማስተላለፍ የምፈልገው መልእክት ዋነኛው ለምልክት ቋንቋ ህጋዊ እውቅና የሚሰጥበት መንገድ ሁሉም የበኩሉን ድርሻ መወጣት አለበት ማለት ነው። አመሰግናለሁ። በጣም አመሰግናለሁ። እኔም ፕሮግራማችን እንግዲህ የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ።